አዋጭ ቢዝነስ ከአምስት ሺህ ብር በታች መነሳት የምትችሉበት በጣም አትራፊ ቢዝነስ እንዲሁም መድኃኒትም ስለሆነ ለመድኃኒትነት መጠቀም ለምፈልጉ ለመድኃኒትነት፣ እንዲሁም ደግሞ ቢዝነስ አድርጋችሁ ቀይራችሁ ቢዝነስ መጠቀም ለምፈልጉ አሪፍ ቢዝነስ ሀሳብ። ሰላም ሰላም! ውድ ወድ የፒኬቲዩብ ተከታታዮቼ ተከታታዮች እንደምን ቆይታችኋል? በጣም ሰላም ነኝ። እንደተለመደው በአዋጭ ቢዝነስ ፕሌይሊስት ላይ አዲስ ቪዲዮ ይዤላችሁ ቀርብ ያለው አብዛኞቻችሁ ከዚህ ቀደም የሰራውላችሁን አዋጭ ቢዝነስ ላይ ቪዲዮዎች ወዳችሁታል፣ ብዙ አስተያየት ሰታችሁኛል። ነገር ግን ብዙዎቹ መነሻ ካፒታል ያስፈልጋቸዋል፣ ከፍ ከፍ ያለ ነው። ከአስር ሺህ ከሀያ ሺህ ከመቶ ሺህ ብር በላይ ካፒታል ያስፈልገናል። ነገር ግን ምንም ካፒታል የሌለን በጣም ትንሽ ካፒታል ያለን እንዲሁም ደግሞ አትራፊ የሆነ አዋጭ የሆነ ቢዝነስ ሀሳብ ካለ ስራ አለን ብላችሁ ብዙ ጠይቃችሁኛል። ስለዚህ ከአምስት ሺህ ብር በታች መነሻነት ተነስታችሁ የሚያዋጣችሁ አሪፍ የቢዝነስ ሀሳብ ይዤላችሁ ቀርብ ያለው የተጠና ነው። ቢዝነሱ ላይ፣ ስራው ላይ ሰው አለ እየሰሩ ያሉ በጣም ብዙ ሰዎች አሉ። እንዲሁም ደግሞ አዲስ የቢዝነስ ሀሳብም አለ በእሱ ጋር ተያያዥነት ያላቸው ሆኖ ቢዝነሱን ግን ብዙ ሰው ያልሰራው ቢዝነስ ሀሳብም አለ፣ የተሰራም ቢዝነስ አለ። ሁለት ቢዝነስ ሀሳብ ይዤላችሁ ቀርብ ያለው ማለት ነው። ውድ የፒኬቲዩ ተከታታዮች መረጃውን ከመጀመሪያ በፊት ያው ቪዲዮን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ በማድረግ ጀምሩ ማለት ነው። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት መስጫው ላይ ገብታችሁ መስጠት ትችላላችሁ። የተለየ ደግሞ በግል ማናገር የምትፈልጉ ከሆነ የቴሌግራም አካውንት ዲስክሪፕሽኑ ላይ ያለ ገብታችሁ በሱ ማናገር ትችላላችሁ ማለት ነው። አሁን ወደ መረጃ ስገባ አምስት ሺ ብር አውጥታችሁ በወር ውስጥ ኪሎን መሸጥ ከቻላችሁ እስከ ሰማንያ ሺ ብር ድረስ ትርፍ ማግኘት ትችላላችሁ። በግማሽ በግማሽ ኪሎ ደግሞ መሸጥ ከፈለጋችሁ በወር ውስጥ እስከ መቶ ሺህ ብር በሩብ ኪሎ እና በግማሽ ኪሎ መሸጥ ከቻላችሁ በወር ውስጥ እስከ መቶ ሺህ ብር ንጹህ የተታራ ትርፍ ማግኘት የምትችሉበትን የቢዝነስ ሀሳብ ይዤላችሁ ቀርብ ያለው ማለት ነው። አሁን ቀጥታ ወደ ቢዝነስ ሀሳባችን ስንገባ በመጀመሪያ እንደ መድኃኒትነትም ይጠቅማችኋል። ይህም ቪዲዮ ስትመለከቱ መድኃኒትነቱን መጠቀም ለሚፈልጉ መድኃኒትነቱን፣ አይ ቢዝነስ አድርጌ ቀይረዋለሁ ምትሉ ለቢዝነስነትም ይሆናል ማለት ነው። ቀጥታ ወደ ሀሳቡ ስገባ በዋነኝነት የሞሪንጋ ሻይ የሚለው ሞሪንጋ ነው። ሞሪንጋ ወይም ደግሞ አብዛኞቹ ኢትዮጵያ ደቡብ ክልሎች ላይ የተለያዩ ቦታዎች ላይ ሽፈራው በሚባል ነው የሚታወቀው። የሽፈራው ሻይ ወይም ደግሞ የሞሪንጋ ቅጠል እሱ አብዛኞቹ ጊዜያቶች ላይ ወደ ደቡብ እንደ ምግብም ይጠቀሙታል። እንደ ጎመን ተሰርቶ ይበላል ማለት ነው። ወደ ከተማ ላይ ደግሞ በዱቄት መልክ ተደርጎ እንደ መድኃኒትነት ይወሰዳል። በጤና ጥበቃና በሕክምና ዘርፍ ላይ ብዙ ነገሮች ላይ ሰርች አድርጌ ያለው ጎግል ላይ ሰርች አድርጌ እንዳገኘውት መረጃ ከሆነ ከሶስት መቶ በላይ በሽታዎች የመከላከል አቅም አለው ማለት ነው። ከሶስት መቶ በላይ ከሶስት መቶ በላይ ማለት በጣም ብዙ በሽታ የመከላከል አቅም አለው። አንዳንድ ክትባቶችን ብትወስዱ መድኃኒቶችን ብትወስዱ ምን ብትሉ አንድ ክትባት ለአንድ በሽታ መከላከል ይችላል። ይሄ ግን ይሄንን ሞሪንጋ ሻይ የምትጠቀሙ ከሆነ ከሶስት መቶ በሽታዎች በላይ መከላከል አቅም ይኖራቸዋል እንዲሁም ደግሞ ለሀምሳ በሽታዎች ትክክለኛ መድኃኒትነት በመሆን ያገለግላል ማለት ነው። ከነኝህም ውስጥ ለእናንተ መርጬ ወይም ደግሞ በዋነኝነት ጎግል ላይ ያገኘሁት ይህን መረጃ፣ እንዲሁም ደግሞ ሞሪንጋ ሻይሆንም ከሚጠቀሙት መካከል አንደኛውን ቅጠሉንም አግኝቸዋለሁ። ሞሪንጋ ሻይሆንም ደግሞ የታሸገውንም በማግኘት እላው ላይ ያሉትን ግብአቶች ቼክ በማድረግ ነው ይህን ቪዲዮ ለእናንተ እየሰራሁላችሁ ያለሁት በዋነኝነት ለአስምና ለስኳር እንዲሁም ደግሞ ጉንፋን ህመም ለሚያስቸግራችሁ ጉንፋን የተለያዩ ሽታዎች ክረምት ላይ ምናምን እያገኛችሁ በተደጋጋሚ ጉንፋን ለሚይዛችሁ ሰዎች ፍቱን መድኃኒት ነው። ስኳር ላለባችሁ ሰዎች ስኳራችሁ መጠኑ ከፍ እንዳይል ዝቅ እንዳይል ስቴብል እንዲያደርግ፣ እንዲሁም ደግሞ ደም ብዛትና ደም ግፊትና ደም ማነስ ያለባችሁ ሰዎች ስቴብል ይሆናል። ደም ብዛት ያለባችሁን ዝቅ በማድረግ ደም ማነስ ያለባችሁን ከፍ በማድረግ ስቴብል የሆነ ትክክለኛ የደም ሁኔታ እንዲኖራችሁ ያደርጋል ማለት ነው። ስለዚህ ከ50 በላይ በሽታዎች ትክክለኛ መድኃኒት በመሆን ያገለግለናል ማለት ነው። ከ300 በላይ ደግሞ በሽታዎችን ተከላካይ ነው። ለጤናችን ብትጠቀሙትም አሪፍ ነው ብዬ እመክራችኋለሁ ማለት ነው። እኔም እጠቀመዋለሁ በዛ። በመቀጠል ደግሞ የሞሪንጋ ሻይን አብዛኛው አሁን ላይ እየተለመደ ያለው አይታችሁ ከሆነ ስፖርት ቤቶች የተለያዩ ስፖርት የሚሰሩ ጂምናዚየሞች ምናምን ይሸጣል። በጣም ጥቅም አለው። እሱን እንደ በምትጠጡት ነገር ላይ በመበጥበጥ እንደ ሻይ አፍልታችሁ በመጠጣት እርጎ ውስጥ አድርጋችሁ በመጠጣት የሞሪንጋ ቅጠል ወይም ደግሞ ዱቄቱን በመጠቀም በጣም ብዙ ጥቅሞችን ማግኘት ትችላላችሁ። ያው ሶስት መቶ ማለት በጣም ብዙ ነው። እሱም ብዘረዝርላችሁ አያልቅም። ሶስት መቶንም ግን ዘርዝሮታል። የተመረጡትን ግን ነግሬችዋለው። እንደዛ መጠቀም ትችላላችሁ ማለት ነው። ወደ ቢዝነስ ሀሳቡ ስመጣ፣ ይሄንን ቢዝነስ የምትሰራ ሰው አግኝቼ እንዳናገርኳት ከሆነ የቢዝነስ ሀሳቡን ያመጣችው ሳታቅ ነው። እዚህ ከተማ ላይ አዲስ አበባ እንደሚሸጥ አታቅም። እሷ ሐዋሳ እህት አላት ከዛ ይዛ በምመጣበት ሰዓት ላይ እንደሚሸጥና ታሽጎ ሲሸጥ አትራፊ እንደሆነ ከሰው ሰማች። እሷም ይሄን ቢዝነስ ሰምታ አሁን ላይ ዳማስ መኪና ገዝታ አዲስ አበባ ቱሉ ዲምቱ ኮንዶሚኒየም የራሱን መሸጫ ቦታ አዘጋጅታ እየሸጠች እንደሆነ እንዲሁም ደግሞ በዳማስ መኪናዋ ሙሉ መኪናዋን የገዛችሁን በዛው ቢዝነስ ነው ባነር አስለጥፋ ሞሪንጋ ሻይን አዳማ፣ አዲስ አበባ፣ ዝዋይ በጣም ብዙ ቦታዎች ላይ እየተዘዋወረች እንደምትሸጥ ነግራኛለች ማለት ነው። የአንድ ኪሎ ዋጋ አንድ ኪሎ ሙሉ ታሽጎ ከሆነ ስምንት መቶ ብር ነው። ግማሽ ኪሎ ታሽጎ ከሆነ አምስት መቶ ብር ነው። ሩብ ኪሎ ሁለት መቶ ሀምሳ ብር ነው። እሷ ጋር ማግኘት ምትችሉት ከሩብ ኪሎ እስከ አንድ ኪሎ ነው። አንድ ኪሎውን በአንድ ኪሎ የታሸገውን ላስቲክ በወር ውስጥ መቶ ኪሎ መሸጥ ምትችል ከሆነ እስከ ሰማንያ ሺ ንጹህ የተጣራ ትርፍ ታገኛለች ማለት ነው። በግማሽ ኪሎ እና በሩብ ኪሎ ከሆነ የምትሸጠው ደግሞ ሩብ ኪሎ እና ግማሽ ኪሎን በመሸጥ መቶ ኪሎ ሁለቱን በመሸጥ እስከ መቶ ሺህ ብር ድረስ ቢዝነስ ትርፋማ እንደምትሆን ነግራኛለች ማለት ነው የሚያስፈልገንስ ምንድን ነው ዛፉንስ ከየት እናገኛለን ችግኙን ከየት እናገኛለን የምትሉ ከሆነ ወደ ሐዋሳ አብዛኛው ችግኙ አለ ቢሾፍቱ ላይ ደብረ ዘይት ላይ ዱከም ላይ ችግኞቹ ይሸጣሉ እነሱን ወስዳችሁ ተክላችሁ መጠቀም ትችላላችሁ አይ እኔ ቢዝነሱን ለመስራት ስጥ እንዴት ነው ማድረገው የምትሉ ከሆነ ያ ዛፍ ያለበት የተለያዩ ቦታዎች አሉ እዛ ቦታዎች ላይ በመሄድ መግዛት የምትችሉ ከሆነ በመግዛት ካልሆነ ደግሞ ከሐዋሳ የሚያመጡ ሰዎች አሉ። በማዳበሪያ የሚሸጠው ሃምሳ ብር ነው፣ ቅጠሉ ማለት ነው። ቅጠሉን እነሱ እንደ ጎመን ሰርተውት ነው የሚመገቡት። እናንተ ደግሞ እንደ ሻይ አድርጋችሁ ለመሸጥ ስለሆነ በማዳበሪያ ሀምሳ ብር መግዛት ትችላላችሁ ማለት ነው ከዛ በመቀጠል የሚያስፈልጋችሁ ማሽን ነው መፍጫ ማሽን ነው እሷ የጀመረችው በትንሿ የቡና ማሽን ነው ማሽኗን ራሱ አስቀምጣታለች እሷ እናንተ በእሱ መጀመር ትችላላችሁ አምስት መቶ ብር ስምንት መቶ ብር የምትሸጥ የቡና ማሽን አለች አይ ከፍ ባለው ምትሉ ከሆነ ደግሞ 1000 ብር፣ 1500፣ የ2500 ደግሞ ትልቁ ማሽን አለ። እሱን ብገዙ እመክራችኋለሁ። እንደኔ 2500 ብር እሷን ይዣታለሁ። ከዛ በመቀጠል ማሸጊያ ነው። የግማሽ ኪሎ እና የአንድ ኪሎ ማሸጊያ የተለያየ ነው። የግማሽ ኪሎን በኪሎ ነው የምገዙት። አንድ ኪሎ ሁለት ኪሎ ትገዛላችሁ። አምስት መቶ ብር ነው የግማሽ ኪሎ እና የአንድ ኪሎን። አምስት አምስት መቶ ብር ሁለት ብገዙ በአንድ ሺህ ብር። ከዛ ወረቀት ደግሞ ማሸጊያ አለ ኪሎ ላይ ስትታሸግ የምትለጠፋለ። ሞሪንጋ ሻይ፣ ስልክ ቁጥራችሁን፣ ስማችሁን አድራሻችሁን የምትለጥፉበት እሷ ደግሞ ግማሽ ሜትር በግማሽ ሜትር በጣም ብዙ ነው የሚወጣው ወደ ስምንት መቶ ምናም ፍሬ ተቆራርጦ ይወጣዋል። እሱን በአራት መቶ ብር ማሰራት ትችላላችሁ። ጠቅላላ ሂሳባችንን ስንደምረው 4900 ብር ይመጣል ማለት ነው። የሞሪንጋ ሻይን ዱቄት ለማድረግ ደግሞ ቅጠሉን ካመጣችሁት በኋላ ታደርቁታላችሁ። አድርቃችሁ ከሶስት ቀን እስከ ሰባት ቀን ይፈጫል። አድርቃችሁት ፈይታችሁት ከዛ በኋላ በስነስርዓት በጥራት እነው ይህንን ነገር ማድረግ ያለባችሁ። ቅጠል ሌላ ቅጠል መደባለቅ የለባችሁ። ቀጥታ እሱን ብቻ ንጹን አድርጋችሁ ፋይታችሁ ማስረከብ ትችላላችሁ። በጤና ጥበቃም በብዙ ቦታም የሞሪንጋ ሻይ መድኃኒትነቱ የተረጋገጠ ስለሆነ ምንም ችግር አይገጥማችሁም ማለት ነው። ይህንን ቢዝነስ ብትጀምሩ በአምስት ሺህ ብር ጀምራችሁት መቶ ኪሎ መሸጥ ከቻላችሁ ከሰማንያ ሺ እስከ መቶ ሺ ብር የተጣራ ቢዝነስ ትርፍ ማግኘት ትችላላችሁ ማለት ነው። በሁለተኝነትም ተያያዥነት ያለው ነው፣ ግን አሁን ላይ በደንብ የታወቀ አይደለም፣ ግን እሱንም ቼክ ማድረግ ትችላላችሁ። ግን ጎግል ላይም የጤና ጥበቃ እንትን ላይም ቼክ ተደርጎ የአቡካዶ ሻይ በሚል ሰርች ብታደረጉ ያወጣላችኋል። አቡካዶ ሻይ ከሞሪንጋ ሻይ የሚለይበት የተለያዩ ነገሮች አሉ እሱም በአንደኝነት ቀጥታ መድኃኒትነት ነው ያለ የሞሪንጋ ሻይ መድኃኒትነቱ ደግሞ የአስም ህመምተኛና የጉንፋን ህመምተኞችን ከሞሪንጋ ሻይ የበለጠ በማሽካል አሁን ላይ በጣም ተመራጭ ሆኖ በብዙ ቦታዎች ላይ እየተገዛና እየተሸጠ የሚገኝ ስራ ነው። እሱንም ብትጀምሩት በጣም ያዋጣችኋል ማለት ነው። እሱም ለደም ብዛት፣ ለስኳር፣ ለአስም ፍቱ መድኃኒት ነው ይላል። እኔ እንኳን አልሞከርኩትም እሱን ነገር ግን ብትሞክሩት አሪፍ ነው። ዋናው በጤና ጥበቃ ቼክ ተደርጎ ምንም ሌላ የጤና እንከንከል የለም ለእናንተ ምንም ችግር የለውም ማለት ነው። ነገር ግን ማስጠንቀቂያ እንደ ማስጠንቀቂያ መንገድ የምፈልገው የአቮካዶ ቅጠሉንም የሞሪንጋ ቅጠሉንም ምንም አይነት ሌላ ግብአት እንዳቀላቀሉ እንደ ሻይ ብቻ አድርቃችሁ ፈይታችሁ መጠቀም ነው ያለባችሁ። ለገበያም ስታቀርቡት እንደዛ ነው ማድረግ ያለባችሁ ማለት ነው። የአቮካዶ ሻይ በጣም በዋነኝነት የአስም ህመምተኛ ለሆኑ ሰዎች በጣም ፍቱን መድኃኒት ስለሆነ የአስም ህመምተኛ ያለባችሁ ቤተሰብ ካላችሁ ዘመድ ካላችሁ፣ ብትጠቀሙት ብዬ መክራለሁ። አይ ወደ ቢዝነስ ነው የምንቀይረው የምትሉ ከሆነ ደግሞ እሱንም እንደ ሞሪንጋው ወደ ቢዝነስ ቀይራችሁት መሸጥ የምትችሉበት ሁኔታ አለ ማለት ነው። እንደ ቲፕ ደግሞ የምጨምርላችሁ የአቮካዶ ሻዩ ቅጠሉ፣ የተለያዩ የአቮካዶ ዛፎች አሉ፣ ከዛ ላይ ነው የምታገኙት። ምንም ችግር የለውም፣ ያልተበላሸ ቅጠል ከሆነ ይሆናል ማለት ነው። ነገር ግን እሱን ቅጠል አምታችሁት ፀሐይ ላይ ማድረግ አትችሉም። እቤታችሁ ወይም ደግሞ የሆነ ቦታ ላይ ቁጭ አድርጋችሁት ፀሐይ የማይነካው ቦታ ላይ እራሱን በራሱ መድረቅ እንዳለበት ተናግሮኛል ማለት ነው። እሱን በማድረግ በማድረግ በመፍጨት እንደ ሻይ በመጠቀም ጥቅም ላይ ማዋል ትችላላችሁ። ያው የሞሪንጋውን ሻይ በጣም ብዙ ቫይራል የወጣ ቪዲዮዎች ብዙ ቪዲዮዎች አሉ፣ እሱንም ማየት ትችላላችሁ። ስለዚህ እናንተም ለመድኃኒትነት መጠቀም ለመፈለጋችሁ፣ ለመድኃኒትነት ለቢዝነስ መጠበቀም ለመፈለጋችሁ ደግሞ እንደ ቢዝነስነት መጠቀም ትችላላችሁ። በጣም አዋጭ ቢዝነስ ነው ያልተሰራ በት ያልታወቀ ቢዝነስ ስለሆነ ወደ ገበያው እናንተ ቀድማችሁ ብገቡ አሪፍ ነው ብዬ ስላሰብ ወደ እናንተ ይላችሁ ቀርብ ያለው ማለት ነው። ውድ የፒኬቲቪ ተከታታዮቼ ስላዳመጣችሁኝ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ጥያቄ ካላችሁ በኮሜንት ላይ ጠይቁኝ። በግል ማናገር ለምፈልጉ ደግሞ በቴሌግራም ዲስክሪፕሽን ላይ ሊንክ ስላለ ገብታችሁ ማናገር ትችላላችሁ ማለት ነው። ውድ የፒኬቲቪ ተከታታዮቼ ስላዳመጣችሁኝ አመሰግናለሁ። ይመቻችሁ።